ከኔ ጋር ሰው የተደባበረ ሲ የእኔ ስም የተጠራበት ቤት እኔ የተሰደብኩበት ቤት ሲመስላቸው፣ ላዳምጥሽ አልችልም፣ ላዳምጥሽ አልችልም። እንኳንስ ጅኒው አለሁ እያለኝ እንኳንስ ጅኒው አለሁ እያለኝ እንኳንስ ቤቤ አለሁ እያለኝ እንኳንስ ሃኒ አለሁ እያለኝ ወትሮም ጉቺዬ ጉረኛ ነች። ይኸውልሽ እንዲሁም ድሮ በጣም ጉረኛ ነኝ፣ እንኳን ጅኒ አለው እያለኝ ኔናት ድሮ ራሱ ዝም ብዬ ጉረኛ ነኝ፣ እንዲሁ ገና ድሮ ራሱ ጥሎብኝ ጉረኛ ነኝ። እንኳን እንደዚህ እንደዚህ እንደዚህ ሰው አለው ብሎኝ አይደለም፣ በርቺ ከጎንሽ ነኝ ተብዬ አይደለም። እንዲሁም እኔ ጉረኛ ነኝ፣ ታውቂኝ አለሽ። እንዲሁም እንዲሁም ድሮ ም እላጥብሻለሁ አዳሚ እንኳን ዛሬ አለው ፑሽፑሽ ተብዬ እንኳን ዳንኤል አስረስ የእስራኤሉ ጌታ የእስራኤሉ ጀግና አለሁ እያሉኝ አይደለም እነግር እንኳን ግርማ ሞቶላ አለሁ እያለኝ እንኳን ዋኖፍዬ አለሁ እያለኝ እንዲሁም እኔ ቀብራራ ነኝ ታውቂኛለሽ። እንዲሁም ጉረኛ ነኝ እንኳን ሁላ ሰው አለው በርቺ ከጎንሽ ነን እያለኝ ሌሽ ማሌሽ እንዲሁም ጉረኛ እኮ ነኝ። እንዲሁም ቀብራራ እኮ ነኝ። ቀብራራ እኔ ጋይዝ እንደኔ እኮ መሽቁቅ የለም። ልንገርሽ እንደኔ መሽቁቅ እዚህ ቲክታክ ላይ ቢፍቱጌ እንደኔ ተንኮለኛ አለ መሰላችሁ? ሂሳብ በሂሳብ አንድ ሳይቀር እኮ ሂሳቤን አድርጌ ነው የወሰድኩት ከእያንዳንዷ ላይ ሁ ሂሳብ በሂሳብ ቤል ብግን የሚያደርጋቸው ስንት ነገር አለ መሰላችሁ? አይወጡት አይተፉት ነገር ሆኖባቸው ወጥተው አያወሩት ነገር። ምን ብለው ያወራሉ እማይወራ የውሽማ ሞት ሆኖባቸዋል። የውሽማ ሞት አይወራም። ታውቃላችሁ አይደል? የውሽማችሁን መሞት ለማን ታወራላችሁ? ውሽማ የሞተ ብላችሁ ታወራላችሁ? ለምን? ውሽማ ራሱ ድብቅ ነው አይደል? ሰው የውሽማ ሞት ያህል የማያወራው ነገር ሆኖበት ሰው ዋጥ ቅጥል አድርጎት ብግን ነው የሚልበት ስንት ነገር አለ መሰላችሁ። የኔ ነገር የኔ ነገር ቅጥል ድብን እንደውይ ይላሉ። ካለ መዳን ያለሚያሸው ሚካኤል ሳይውል ሳያድር? እኔ ማልቸኩልም፣ አንተ ማዘገኝ የአንዳንድ ሰዎች ያሳየኛል ቻልኩልም አይበቁ እሰይ፣ ሰዎችን እንደው በአደባባይ እንደው ወይ ወይ የተዘጋ ፋይላቸውን ክፈት፣ እንዳዲስ ጥግ ላይ ቁጭ ብለን እንሳቅ፣ እንገረም፣ እስኪ እንደነቅ እንደነቅ፣ እስኪ እንገረም። የአንዳንድ ሰዎች የተዘጋ የድሮ ፋይላቸውን ቢሆን ከፍተክ አናብሰክ አሳየን እስኪ፣ አጭሹ አናብሰክ፣ የሆነ ነገር አነካካት ትችላለክ። ለህዝቡም አጀንዳ ስጥልኝ አጀንዳ ል አጀንዳ ጠፍቷል። አጀንዳም አጀንዳ አድርግልኝ። ከኔ ላይ አይናችሁን ንቀልጉ። አልሰማችሁም አልሰማችሁም። እንኳንስ ጅኒው አለው እያለኝ እንኳንስ ዳንዬ አለሁ። አንቺ ጽዮን ምንድ ምታወሪ? ስም ጠርታለች አለው እያለኝ ወትሮም ጉችዬ እንደዛ ነው። እኔ ቀብራራ ነኝ። እኔ ቀብራራ ነኝ። ስም ጣል ሊደረግሉ ስ ምንም የምጠራው ስምም የለኝ። የኔ ወርቅ ስምም የለኝ የምጠራው ግን በቃ የሆነ ሰው አለው እያላችሁ አይደለም እንዲሁም ቀብራራ ሰው ታውቃላችሁ፣ እንዲሁም ትዕቢተኛ ጥጋበኛ አልረታ እኮ ብዬ እኮ ነው። አንዳንድ ሰዎች እኮ ያሳበዳቸው ሞከሩ ሞከሩ ሞከሩ፣ ሊመለሱ ፈለጉ፣ ደን ዝ ደን ጎን ዝ ጎን፣ አጋጣሚውን ብታገኙ ጀስት ፎር ሩ ኢንፎርሜሽን ለጋይሶች፣ ለእናንተ ስላልቻሉና ምንም ማድረግ ስለማይችሉ ስላልሆነ ነው እንጂ ቢችሉ በጣም ፈርዘር ነበር የሄዱት። ቢቻል ይሄን እኔ እስካሁን የሚያስጠይቀኝ ወንጀል የሚሆን ነገር ቢኖርብኝ ማስረጃ፣ መረጃ ቢኖር ልጄን እመኑን እስር ቤት ነበር የሚያስወረውሩ እስር ቤት። ያን ማድረግ ስላልቻሉ ይለቀሳል። ያልኳችሁ በየቦታው ለቅሶ ነው፣ በየቦታው እየዬ ነው፣ በየቦታው ለቅሶ ነው። በየቦታው እማይለቀስበት ቦታ የለም። አም ጉቺ አም ሶሪ አም ጉቺ ሀያ አምስት አካውንት ከፍታችኋል አይደል? በሀያ አምስቱም ዱቅ ብለሽ ታይኛለሽ። ሪከርድ ተልኮልኝ፣ ማንም አላክልሽም። ማንም ራስሽ ነሽ ያየሽኝ። አለሽ አሁንም እያየሽኝ ነው። እያንዳንድሽ ቁጭ ብለሽ ነው የምታይኝ፣ እያንዳንድሽ እያንዳንድሽ፣ ቁጭ ብለሽ ነው የምታይኝ፣ እያንዳንድሽ። እኔ አልረታም፣ እኔ አልረታም፣ ይሁላችሁ። ወደቀች አበቃላት ሲባል እንደ አዲስ የሚያነሳ አምላክ አለኝ። ወደቀች አበቃላት አከተመላት ሲባል ከፊት የሚቀድም አምላክ አለ። እናቴ ሌላ ምንም ነገር አትመርቀኝም ነበር። ሁሌ እነግራቸዋለሁ። ሳር ቅጠሉን ዘመዴ ያርግልሽ፣ ያየሽ ይውደድሽ፣ ያየሽ ደንግጥልሽ፣ የማታ እንጀራ ይስጥሽ ነው። ሌላ መርቃት የላት ይውላችሁ። እናቴ ሌላ መርቃት የላት። ይህን ምትመርቅ ሳር ቅጠሉ ዘመዴ ነው። መዳንያ ለምን ጥላ ከሌላ ዋስ ጠበቀኝ ነው እኔን ለመጣ ለምት ሞክሪ ወድቀሽ ውርደትሽን እያንዳንድሽ፣ በአደባባይ በአደባባይ ውድቀታችሁ ነው ያለው፣ በአደባባይ ሩቅ አይደለም፣ ሩቅ አይደለም። ከኔ ጎን ደግሞ የቆማችሁልኝ ብዙዎች፣ አሁን እንኳን አይዞሽ የሚሉኝ እኮ ጋይስ፣ መስዬ መሲ፣ ብርጅስቶ ጌታን፣ እዚህ ጋ እንደምንፎጋገረው እንዳይመስላችሁ። ጠበቃዬ ጋሻዬ እኮ ነች፣ እግዚአብሔርን መከታዬ መሲል በጣም ውደዷት። እሺ መሲ ምርጥ ሰው ነች። እንደ አፏ ምናምን እንዳትመስላችሁ። የእውነት ሰው በጠፋ ሰዓት መሲ ሰው ሆና የምትገኝ ነች። ጌታን እንደ መሲ ሰው የለም። እንደ መሲ መሲ ብርጅስቶ ከልቧ ሰው፣ ከልቧ ሰው፣ እንደሷ ሰው የለም። የመጨረሻ ምርጥ ምርጥ። እስኪ ወንድ እኮ ነው ምትለው የኔ እናት ኑሪልኝ። እስኪ እስኪ እንዳለች ይኸው እስኪ እዚህ ደረሰ፣ እስኪ ወንድ እንዳለች ይሄ ነው። አንተ ደግሞ አሁን ለስሙ ወንድ ነህ። አውቃለሁ እዚህ ቤት ትገባ ነበረ ወልዱ ነው ምናምን የምትባል ልጋጋው ልጋ ግን የሚያስቆጥተው ወንድ ልጅ አይደለህ። ንፈ የሴት ወሬ ምን አስደመጠ? ቁጭ ብለህ አውቃለሁ። እዚህ ገብተህ ልጋ ግን ስትጎትት የከረምክ ሰውዬ ነህ። አሁን ምንድን ነው የሚያንዘባዝብህ? ወንድ ልጅ አይደለህ? ነቃ፣ ደንገጥ በል። የሰለጠነ ሀገር ነው ያለኸው። ስራህን ስራ። ሁለት ብርጭቆ ድራፍት ስጠጣ ምንድን ነው ሰው ቤት ገብተህ እኮ መንት የሚያንዘባዝብህ? የወንድ ባህሪ የያዝ? ያያዝ እና እኔ ሌላችሁ የፈለግኩት ነገር የትም ሂዱ የትም ውጡ የትም ግቡ፣ እኔን ግን አታገኙኝም። የሚያስጠይቀኝን ነገር ጠንቅቄ አውቃለሁ። ጠንቅቄ ስክር ብዬ እንኳን እኮ ጋይስ አላስደሰትኳችሁ። እንደዛ ሙሉ ጎርደኔ ጸጥቼ ጢው ብዬ አልሳትኩም እኮ ስተት ትንሽ ትንሽ ቢነካካብኝ ጋይስ ትንሽ ብሳሳት እኔ እስር ቤት ነበርኩኝ። ትንሽ ትንሽ ብሳሳት ጀግና አይደለም። እንዴት ታዲያ እኔ ሱሬ የታጠቀን ያሳደገኝ ስላችሁ እውነት አይደለም እንዴ? ቀበቶ አስረዋለ ያሳደጉኝ ወንዶች ናቸው። ያሳደጉኝ ስላችሁ በምክንያት አይደለ ትንሽ ዝንፍብን አለቅ ከላስላ ለምን በሽታ ላይ የጣልኳቸው ሰዎች አሉ። ስቲል ደም የሚያስቀምጣቸው ሽንት ቤት ሲገቡ የኔ ነገር አልሆነ ያላቸው በምን ልበ ቀላት የሚለው አሉ። እንዴት ልበቀላት ልበ ቀላት ይዘ እኔ እንጃ። እኔ እኮ ስረሳችሁ የእውነት የምረሳችሁ ስትነካኩኝ፣ ድባባችሁም ሳይ የሆነ ነገር ሲደርሰኝ የምናገረው እንጂ፣ ስረሳችሁ የእውነት የምረሳችሁ ትዝም ቅርም አትሉኝም። በዚህ ገብቶ በዚህ ወቶ፣ በዚህ ሄዶ በዚህ እኔ ነቃ ደንገጥ ያለው ጎረምሳ ነው ዋይዘው የምወደው ቱ ቢሆንስት ማለት ነው የእውነት ጋይስ ነቃ ደንገጥ ያላል አይደል የሆነ ኢትዮጵያዊ ድባብ ያለው አሁን ማለት ሳምፕል አሳይቻችኋለሁ። እንደዛ ቀጥ ያለ ረዘም ያለ እጥር ምጥን ያለ ድኩር የሆነም ሰው አይመቸኝም። እኔ የምወደው በቃ ነቃ ደንቀጥ ያለ ኢትዮጵያዊ ድባብ ያለው አለ አይደል፣ ወንያም ልባም፣ ደረቱ ሰፋ ያለ እይ ገባቢ ወንድም አይመቸኝም። እውነት ይህ ነቃ ያለ ረዘም፣ አይኑ ጎላ ጎላ፣ ጥርሱ ነጣ ያለ፣ አፍንጫው ሰልከክ ያለ ምናምን ምናምን ን ው ፍሩ አታስተዋውቅም። አታ እኔ ሳሎን ወንዶቹ ይወዱኛል ሳይሆን፣ ችግሩ እኔ ሳሎን ባልሽ ሊወደኝ ይችላል። ይሄ ኢትዮጵያዊ ድባብ ያለው ሌላ አይነት ግን አልነካም። ጌታን አልነካም። መቶ ራሱን የቤት አድሮ ብሄድ እመኝ አልነካም። ሌላ አይነት እንደዚህ አይነቱን ግን ፍሩ። ይሄ ረዘም መዘዝ ጎምለል ደረቱ ሰፋ አይኑ ጥርሱ ምናምን ጸየም ያለ አይኑ ደፍረስ ያለ ምናምን ችግር አለ። ተጠንቀቁ አታስተዋውቁ፣ አታስተዋውቁ። እና ደግሞ ጎረምሳ ጎረምሳ አልነካ። አታስቡ፣ ሐሳብ አይግባችሁ። የእኔ ቴስቶች እንደዛ ናቸው። ሌላ አይነት እኔ አልነካ። ጌታ ጌታ አልነካ። ቼክ ሪፐብሊክም አላደርግም። መጥቶ እንኳን እኔ ቤት አድሮ ሄደ እንኳን ተብላችሁ ብሰሙ እንዳትጠረጥሩ። እህትሽ ቤት እንደሄደ ቁጠሪ። አልነካ ጎረምሳ ያ እ ሶሪ ጅኒውየንኮ ብታይ አላያችሁትም? እን እውነትም ጅኒ አልኩኝ። ያየሁት ቀን በቪዲዮ ያየሁት ቀን እውነትም ጅኒ አልኩኝ። እንዴት አባት እንደሚያምር እኮ ጠይም፣ እናቱ የጥርሱ፣ የከንፈሩ እዲህ በስመ አብ። ተቃራኒ አይደለም ሜሪ ማወራው አላየሽው እንዴ? ከዚህ በፊት ያመጣሁትን። የት ነበርሽ ሜሪ? የት ነበርሽ? የምን ተቃራኒ ነው የማወራው ሜሪ? እኔ እኮ ፊት ለፊት ነው የማወራው። ውይ ሜሪ በስመ አብ! ምን ሆነሽ ነው ኩልሽ፣ ቅንድብሽ? በጌታ በኢየሱስ ስም። አይ ጉቺ፣ ሰው ይዘሽ ለምን አነውን አነውን? በዋናው ነው አሁን አነውን። በእጅ ጽሑፍሽ ነው ያወኩሽ።

እንደው ይሄ ሁላ ህዝብ አዘነብኝ። ቀላል ሰውኑ ሁላ እያበሳጨሁ ለቀስተኛ አረኳቸው። ንድ በየኮመንቱ በየምኑ ሲያለቅሱ አዬ በስመ አብ ፎሎወሬ ስንት ገባ? እስቲ ይኸውልኝ ፎሎወሬ ጨምሯል። መቶ ሺህ ገባው እን መቶ ሺህ ከገባሁ እኮ ወርቅ እሸልማቸዋለሁ ብያቸዋለሁ። ጋይሶች ማንን እንደሆኑ አላውቅም እንጂ ጋይስ፣ ሁለት መቶ ሲደርስ አድርጌ እዛ አካባቢ ሁለት መቶ ሺህ ልገባ ነው። በቃ መቶ ሺህ ያልሁ መቶ ሀምሳ ስም ሁለት መቶ ሺህ ሲደርስ ግን ወርቅ እሸልማቸኋለሁ። አንድ ሰው ሳይሆን ሶስት ሴቶች ወርቅ እሸልማለሁ። ሀብታም አደለው፣ እሸልማቸዋለሁ ወርቅ እስኪ ጉችዬ፣ ሀብታም ነሽ። በሩ የሰው ስም እዚህ ጋር አትጥሩ። ማንንም ስም አንጠራቸው ሲጠሩ ሰው ስም ስትጠሩ። ይሁት ሶሪ፣ እሸልማችኋለሁ። እናንተ ናችሁ የምታጣሏት። እስኳል፣ ሜርዬ፣ እንዴት ነሽማ? ሀብታም ነሽ። እና እንትን ተይዞልን ነው ሽልማቱ፣ ወርቁ ቁጥር ተይዞልን ነው

ከእስከ 30 ቁጥር እንይዛለን፣ ከዛ ጋስት ላይ እናስገባለን። የዚህ ቤት ልጆች የሆኑ ልጆች ከዛ እንደዛ እናደርጋለን። ቲክ ይ የጂኒው ስጦታ ስለሆነ ከሆነ ከወርቆቼ ሁላ ነው ይሄን ወርቅ

አራቦታ አላልኩም። የዚህ አይነት ገዝቼ አመጣልሻለሁ ያልኩት ታይ ግንታይ ነው ራሱን አይነቱን ገዝቼ አመጣልሻለሁ ነው ያለች። ሂጂ እኮ ለማቃጠር እኮ ልፈጥን ነበረች። እኔ እኮ ወፍራም ወርቅ አልወድም ታውቃለች። እጄ ላይ ያለችው ወርቅ ያመጣች እኔ እንዴት እንደምታምር አትወልቅም። ሰላም አደራችሁ። እንዴት ናችሁ? ወንድም ምን ነበረ? ከዛ እንትን ቤት ነበርሽ? ቅድም እናታኝ ጂጂ ቤት ሼር አድርጋልኝ። ቢንቱ ኪኪሻ፣ ሁላችሁንም ሰላም ብያለ። ጅኒ ጂኒ ምን ገዛ? ቆይ ቀሚሱ ሊገዛላት ነው ገና። እሺ አብላለሁ እንዴ? ከሌሽ ማለሽ ጩት ማስያዣና ፓንቱ ያንስሻል ተብላ አሁን ቀሚስ አምጥተው የለ፣ እሱ ሊገዛላት ነው። የአንገት በስሱ ተገዝቶላታል። አሁን ነው ለሪም ጎልሽ ማድረግ። ስማ ሪም እኮ ከአንዳንድ ነው በዴሊቨሪ የምትልከው።

ሁት ለሶስት ሰው ወርቅ ልትገዛ ነው ወንድሜ? የሶስት ሰው ለመቶ ሺህ ኮሎር ስገባ በጣም ወንድሜው ስንት ሺ እንደገባ አየሁት። አዎ፣ እስኪ እንትኑን እንትን በይልኝ። ዋይና እንዳትረሺ ዋትሳፕ ላይ